ሲጀመር ማቶጃት ልጅ ናት አይደለም? በፍጹም እስከ መደባት ደርሳችሁ ነበር አይደለም? እሷን ሳትፈልጊያት ገንዘቧ ምን ያደርግልሻል? እኔ ጦጣ ፍራንክ ነው እንዴ? በአንድ ሌሊት 600 ሺህ ብር የምትበጥ፣ በቃ እሷ ሰላም፣ ሰላም እንዴት ናችሁ የሜሪ ዩቲዩብ ተከታታዮች በሙሉ ደህና ናችሁ? የሳምንታችሁ እንዴት ነው? ቀናችሁ እንዴት ነው? ሁሉ መልካም ነው ወይ? ሰላም ናችሁ? እንዴት ናችሁ? እንግዲህ ይሄው በአዳዲስ ቪዲዮ ደናንተ እንዳትናፍቁን ቶሎ ቶሎ እየመጣን ነው። እኔ እኔና ዳጊ እንግዲህ እንዴት ናችሁ? ስለምትሰጡን ድጋፍ፣ ስለምታበረታቱን በጣም ነው የምናመሰግነው። ስለምትደውሉኝ፣ ቴክስት ስለምታደርጉልኝ በጣም ነው አመሰግናችሁ ሁላችሁንም። የዳጊ ፋሚሊም የኔም ፋሚሊም በጣም ነው የምንወዳችሁ፣ የምናከብራችሁ። እንዴት ናችሁ እንግዲህ እኔና ዳጌ የተለመደ ነው በአዳዲስ ቪዲዮ መምጣት። ያው እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁት ከዳጌ ጋር። ጠዋት ነው የተደዋወል ነው ምናምን ትንሽ ድምፁ ብሏል፣ በጣም ተናዷል ምናምን እና ይፈልገኛል። ዛሬ ሊያወራኝ ይፈልጋል ምናምን እንግዲህ እንደማየው ከሆነ ትናንትና ማብረን ቁጭ ብለን በጣም 24 ሰዓት ማለት ይቻላል ስትደውል ነው የዋለችው ልጅቷ። አሮን ነው፣ ለምን እንደሆነ አይገባኝም። ሲም ካርድ እንዲቀይር ፈልጋለሁ፣ ቤት እንዲቀይር ፈልጋለሁ። አሁን ከሁለት ምክንያቱም እች ልጅ የእሱን ቤት ታውቃለች። ያ እንኳን ገዝታው ስነው ምንም ብትሄድም ማንንም እኔ ስፈልግ ነው እንጂ የሚሄደው ኤኒታይም መገኛ አይደለም። ሄዳ ጊዜ ግን ቤት መቀየር አለበት። እንደገና ደግሞ ቤትና ሲም ካርዱ እስፔሻሊ ሲም ካርዱ ግን ሲም ካርዱ ላይ ትንሽ የምንጣላ ይመስለኛል፣ ምክንያቱም ብዙ ስራ የሚሰራበት ኮንታክት ያለው እዛ ላይ ስለሆነ ብዙ ሰው ስልኩን የሚያውቀው እዛ ላይ ስለሆነ ምናልባት በእሱ ልንቀያየም እንችላለን፣ ልንኮራረፍ እንችላለን። ግን ግዴታ ነው። በቃ እኔ በጣም ማለት በጣም ተጨንቆ ያው እኔ ማስጨነቅ እናንተ እውነቱን እንገራችሁ ነው። ዳጊ ማስጨነቅ ፍጹም አልፈልግም። ፍጹም ይቅርታ፣ ዳጊ ማስጨነቅ በፍጹም ነው የማልፈልገው። ግን አንዳንዴ ይሆኑ የሌለብኝን ባህሪ እያመጣው ነው የመቆጣጠር ስልኩን የማየት። ሳንገናኝ ቀርተን የሆነ ቦታ በስልክ ስናወራ ምናምን የሆነ ድምጽ ከሰማው ከማን ጋ ምን፣ አንድ ጊዜ ነገሮች ጀምር ያለው ምክንያቱም ይዞብኝ የመጣ ያለው የዳጊ ነገር እንደምታዩት እኔ ምንም ነገር አድርጌው አላቅም፣ እንደምታውቁት ከሆነ እሱ ግን ባላሰበው መንገዶች ነገሮች በሙሉ ይከቡታል። እሱን ፈልጎ አይደለም። እውነት ለመናገር ለእኔ ዳጊ መልካም ሰው ነው ባጭር አማርኛ ሁሌ የምናገረው ነገር ነው። ለምንድነው ነው አንቺ እሱ እንደዚህ እያደረገች ለምንድ ነው ትተሽው ሂጂ ከሱ የተሻለ ወንድ ብዙ አለ ምናምን ኮሜንት አደርጋላችሁ። አይ ኖ እኔ ከሱ የተሻለ ወንድ አለ ብዬ መሄድ እንደምችለው እሱ ከኔ የተሻለ ብዙ ሴቶች አሉ ብሎ መሄድ ይችላል። ያ አይደለም ቁም ነገሩ። ችግራችንን፣ ያለብንን ችግር፣ ጥፋታችንን እየተማማርን ካልሆነ የሆነ ነገር አደረገኝ ብሎ ጥሎ መሄድ እዛም ጋር እኮ የሆነ ነገር ይጠብቀናል። እኔም ጥሎ ይሄዳል እሱን እሱን ጥዬ ሄዳለሁ፣ እዛም ጋር ሄጄ ደግሞ ሌላ ሰው እኔን ጥሎኝ ይሄዳል። እዛም ጋር እሱ ሲሄድ ያቺ ሴት ጥላው እንዴ ነው፣ ላይፍ ሮቴሽን ነው የሚሆነው። ምንም ለውጥ አያመጣም። እና ያለንን ነገር በትክክል አስተካክለን፣ ፍቅር ያው መቻቻል ስለሆነ ተቻችለን መኖር ነው እንጂ እኔ እሱ እናንተ የምትሉኝ ነገር ሳልሰማ ወይም ሳይገባኝ ቀርቶ አይደለም፣ ወይም ሞኝ ሆኜ ምናምን አይደለም። ለፍቅር ብላችሁ የምትከፍሉት መስዋዕትነት ደስ ይላል አንዳንዴ ጥሩም ነገር ሊሆን ይችላል፣ መጥፎም ነገር ሊሆን ይችላል። የምትከፍሉት ነገር መጨረሻ ላይ ዋጋው ጥሩ ነው። ለፍቅር ብላችሁ የምትከፍሉት መስዋዕትነት ዋጋው መቼም ረክሶም አንሶም አያውቅም፣ ትክክለኛ ነገር ሲሆን። ለማይሆን ነገር የምትከፍሉት ዋጋ ነው ሁሌም በቃ የረከሰ ዋጋ የሌለው ቦታ የሌለው ምናምን የሚሆነው ለማይሆን ነገር ሲሆን ነው። ዳጊኔ ፐርሰናሊ በራሱ ባህሪ እንዲቀርባችሁ ብታዩት የምትጠሉት ባህሪ በፍጹም የለውም። ትክክለኛ ማንነት ነው ያለው ግን በዙሪያው እየከበቡት ያሉት በዙሪያው የሚመጡበት ከኔ ጋር ከሆነ ጀምሮ በጣም ብዙ ሰዎች የሚያደርጉት ነገር ነው። ዳጊ የሆነ እንደመጥፎ ሰው ምናምን እንዲታይ የሚያደርገው እንጂ በጣም እኔን ከብዙ ነገር ነው። ዳጊ ሲያገኘኝ ኮ የትም አደለም፣ ቸርች እንሄዳለን፣ ካፌ ነው የሚሄደው። ማምሸት አይወድም። በቃ በጣም ብዙ በጣም ደስ የሚል ቆንጆ ኳሊቲ ያለው ወንድ ነው ለእኔ ብዙ ሰው ጓደኞቹም በቅርብ የሚያውቁትም ለዚህ ለዚህ ምስክር ናቸውና አንዳንዴ ያለው እዛ ጋር የሚመጡበት እሱ ባላወቀው መንገድ በሚመጡበት ነገር ነው ዳጊ እንደ መጥፎ ሰው እየታየ ያለው እንጂ የእውነት የዳጊ ባህሪ እንደዚህ አይነት ወንድ ሆኖ ቢሆን ኖሮ አንድ ደቂቃን ያብረው አልኖርም ነበረ። ደግሞ እንዲህ ስላችሁ ተንጋጓላችሁ፣ እንዋላችሁ ደግሞ እንደዚህ ብላለች ብላችሁ እንዋላችሁ እንዳትመጡ። ትንሽ ደብሮ ታል ዳጊ ለምን እንደሆነ አልገባኝም። ምክንያቱም ብሩ እኔ ነኝ የደበረኝ ስፔሻል። ምክንያቱም ያስገባው 600 ሺህ ብር ነው፣ እስካሁን አካውንቴ ላይ ማሳየት ትችላለህ። 600 ሺህ ብር ነው ያስገባው። ምክንያቱም 20 ሺህ ዶላር ነው የተላከለት። 20 ሺህ ዶላር ተልኮ፣ 20 ሺህ ዶላር ዶላር ማስተላለፍ አይችልም። በቀን የሚችለው 600 ሺህ ነው። ያን 600 ሺህ የዛለት አስተላልፎልኛል። በነጋታው ማለት ሰው ሁለት ቀን ጠብቄዋለሁ አላስገባም። ለምን ይሄ ራሱ ለእኔ ጥያቄ ፈጥሮብኛል። ለኔ የራሴ ቅድም ሳወራው ለምንድ እንደሆነ የደበረሽ ምናምን ሲለኝ የራሴን ነገር ነገር እንደደበረኝ፣ ምክንያቱም በቃሉ መገኘት አለበት። በቃ ይሄን ብር ምንም ሰርቶ አይደለም ምንም ፕላን የሌለው ገንዘብ አንድ ሰው በምን ሂሳብ ይሄ ሁሉ ገንዘብ ስራ ሳይሰራ ያገኛል? ስንት ኮ ስንት ዶክተር ስንት ፓይለት እንትን የማይሉት ነው ይሄ ገንዘብ በሁለት ቀን ልዩነት ውስጥ የተላከለት እንዴ! ስንት እህቶቻችን ስንት ወንድሞቻችን በሰው ሀገር ላይ ስንት ነገር እየሆኑ የማያገኙትን ገንዘብ ምንም ሳይሰራ ይሄ ልጅ ለምን ትልክለታለች? ከዛ ነገ ጥዋት ገንዘቤን ተበላው ልትል፣ ገንዘቤን ዳጊ ይበልቶታል ልትል ቁጭ ይሄ ደግሞ ምንድን በጣም የከነከነኝ አማርኛ ምንድን ነው? ከሷ ጋር ከምትጓተት፣ ናና ህይወትን ቀይር። ገንዘብ ብቻ ህይወታችሁን የሚቀይር የሚመስላችሁ ሰዎች ንቁ፣ ተኝታቸዋል። ንቁ፣ ንቁ፣ ንቁ። ገንዘብ ብቻ ህይወትን የሚቀይር ቢሆን በጣም ብዙ ሰው ይቀየር ነበር። ገንዘብ ህይወትን አይደለም የሚቀይረው፣ ያለውን ነገር ነው የሚቀይረው። ምናልባት ቆንጆ መኪና ልትለዱ ትችላላችሁ። ለግጃሪ የሆነ ቤት ሊኖራችሁ ይችላል። የተሻለ ነገር ልትበሉ ትችላላችሁ። የተሻለ ቦታ ልትታከሙ ትችላላችሁ። ከዚህ ያለፈ ነገር የገንዘብ ምንም ዋጋ የለው። ገንዘብ ዋጋ እንደሌለው የምታረጋግጡበት ነገር ላስታውሳችሁ፣ የኮሮና ጊዜ ትክክለኛ ገንዘብ ብር ያለው ሰው ሚድን ቢሆን ኖሮ ኮሮና ጊዜ ያ ሁሉ ሰው አይረግፍም ነበር። ገንዘብ ምንም የቱንም ያህል አያስኬድም። እውነት ለመናገር የራሳችሁ እምነት በእግዚአብሔር ጋር በምታምኑበት ነገር ጠንካራ መሆን ነው እንጂ ገንዘብ የቱንም ነገር አይቀይርም። እሷ ግን በገንዘብ ስለሆነ የምታምነው በገንዘብ ስለሆነ ሄዳ ሰርታ ልጁን ማታለል የፈለገችው። ግን ዳጊ ሲጀመር በጣም የተሻለ ስራ የሚሰራ ሰው ነው። እንደምታዩት ምናምን አይደለም። እኔ ለዛ ነው ሁሌ በዳጊ ሳይድ ሆኜ የምከራከረው። ለዛ ነው እንደምታዩት ስራ ፈት ምናምን አይደለም። በጣም የሚሰራ ልጅ ነው። በጣም የሚጥር ልጅ ነው። ጎበዝ ነው። ጥሩ ገቢ ያለው ልጅ ነው። የራሱ ቤት፣ የራሱ መኪና ያለው ነው። ምንም የሚፈልግ ሰው አይደለም ከሰው ሲጀመር። እሷ ግን ተሳሳተች። ይሄን ገንዘብ ደግሞ እኔ ለምን እንደምፈልገው አውቀዋለሁ ዳግም ያልተረዳው ነገር እኔ ሌላ ነገር የፈለኩት ነው የመሰለው። እኔ ግን እልህ ስላስያዘኝ ምክንያቱም ነገ የህይወት አብሮኝ በቃ እንኖራለን፣ እንወልዳለን፣ በቃ ተጋብተን የራሳችን ህይወት እንኖራለን ብለን የምናስብ ሰዎችን እሷ በገንዘብ አታላ የራሷ ለማድረግ ስትሞክር ከዚህ በላይ የሚያናድድ ነገር የለም። እኔም ተናግሬያለሁ። እውነት ያልጨረሹ ነገር ካለ ዳጊ ያልጨረሰው ነገር ካለ እኔ ጋ መምጣት አይጠበቅብሽም፣ ዳጊ ጋሁኝ ብያት ነበር። ልሽታ ኦልሬዲ እንዳያችኋት ናት፣ በሆነ ነገር የምታምን ሴት ናት። በቃ ይሄ ማቴሪያል የሆነች ሴት ታውቃላችሁ። በሆነ ነገር ተናግሬያለሁ። እኔ ሁሌም ንጹሕ ነገር ነው ውበት ያለው። ለማንኛውም መናገር ብዙ አልፈልግም ስለ እሷ ስፔሻሊ፣ ይሄን ያህል ርዕስ አድርጌ ማውራትም አልፈልግም፣ ምክንያቱም አላውቃትም አታቀኝም፣ የምታውቀው ዳጊ ነው። ችግሯን ከዳጊ ጋር ትፍታ። ምንም አይነት ከእኔ ጋር የሚያነካካ ነገር የለም። ዳጊም ዛሬ መንገር የምፈልገው ለምን ብሩ እንዳላስገባ መጠየቅ እፈልጋለሁ። ምንም ሌላ ነገር ማወቅ አልፈልግም። ሲም ካርዱን መቀየር አለበት። ቤቱን ይቀይራል። ቤቱንም መቀየር አይችልም፣ የራሱ ነው። ምንድነው የሚያደርገው? ባይሆን ሲም ካርዱን ይቀይራል። ሲም ካርዱን አስቀይረዋለሁ። ችግር የለውም። ቤቱን ደግሞ አከራይቶ ሌላ ቤት መከራየት ይችላል። ይሄም እንደ አዲስ አይዲያ ነው። ከሱ ጋር እንግዲህ አወራለሁ። ድንብያ ላይ የመጣ እና እንደምታዩት ተመልከቱት። እንግዲህ ይኸው እኔ ግን ይሄ ልጅ አንደኛ አየሩን ተመልከቱት። ወደ ዝናብ ቲሸርት እንኳን ጃኬት እንኳን አይደረበም እንዴ! በቲሸርት የሚመጣው አልሰቅም። እግዚአብሔርን ብርድ ነው። ስነ ስርዓት ይኑራት። አትጨማለቅ። ዝናብ ዝናብ ዝናብ። ሲም ልቱን በጣም ሰላም ሰላም ነው። ማራ ይሄ ነው እንግዲህ ላይፌ፣ እንደምታዩት ሰላም ቤተሰቦች፣ እንዴት ናችሁ? ምን እያወራችሁ ነው? አልገባኝም። ብርድ የለም።

ሴት ልጅ ውበቷ እኮ ጸጉሯ እኮ ኖ እኮ አይ፣ መቆረጥ እፈልጋለሁ ይሄን ቀለም መውጣት ስለምፈልግ አንተ ጸጉርህ እንደዚህ እንደዚህ እንደዚህ ስታደርገው አንድ ነው። ዳጊኮ የሆነ ሰፈር ነው ያለው። እግዚአብሔርን አልወጣ የሆነ ሰፈር አለ። በቃ ይሄ ሴት ወንድ ብላ የሚለው እሱ እሱ ላይ ነው ያለው። ቃልስ ማማም እንዲመጣሽ ኬኩን አምጣሻለሁ ኬክ

ምነው? ነው ጀርመንኛ ነው? እኔ ምንም አማርኛ ነው። እንግዲህ እንደምታውቀው ያው ስለማን እያወራሽ እንደሆነ ገብቶኛል። ስለማን ነው የማወራው? አዎ እንኳን አስታወስከኝ። በዚህ አጋጣሚ ሳልነግርህ ብሩን አላስገባሁም መሰለም ነው። እግዚአብሔርን እውነትሽን? ነው ማለት ማለት ነው። እግዚአብሔርን ከልቤ ነው። እየጠበቅሽ ነበር። ሌላ ምን ቢገባ እንዴ? አልገባኝም ገንዘቡን ትፈልገዋለህ እንዴ? ነው የሰው ገንዘብ ስለሰው ገንዘብ አይደለም። እኔ የሰው የእንስሳ ገንዘብ ነው አላልኩም። ሊሆንም ይችላል አላውቅም። ነው ያን ራሱ እዛ ጋር በቃ እኔ ስታለቅሺ ስለነበረ ምናምን እንዴ? ነው ያለቀስኩት በድርጊት ብሎ በገንዘቡ አይደለም። ምን ያደርግልኛል እኮ እንደ ተረጋጊ በሚለው ነው እንጂ የሰው ገንዘብ አይላክም ሲጀመር። አሃ ገንዘቡን ትፈልገዋለህ አንተ። ማፈለግ ሌላ ነገር ነው። ትፈልገዋለህ ወይ ገንዘብ? በጣም ዳጊ እያበዛኸው ነው ያለኸው። ባይ ዘ ወይ የማይሆን ነገር ነው እያልሻለሁ። እሺ እኔ ኢቨን በቃ ኔ ሼም የሚዙኝ ነው እዛ ጋር እንዳልኩሽ እንጂ እንደውም ተመልካቾቻችንም አይተው ሙሉ ለሙሉ አንተ ግን እያሉኝ ነበር። ማንንም ያለህ ገንዘብ የምሬን ኮመንት ገብተሽ ማለት ትችላለሽ። ምን አደርጋለሁ እኔ እና ሁለተኛ ሁለተኛ ስድስት መቶ እየጠበቅሽ ነው። የምን ስድስት መቶ ነው የምጠብቀው? ሶስት አጠቃላይ እኮ ደውለም ሚሊዮን አምስት መቶ ምናምን አካባቢ። ስለዚህ እንደዛ ከሆነ ብዙ ነው የምጠብቀው። ምን ያደርግልሻል? እኔ እፈልገዋለሁ ብዬሃለሁ እኮ። ሲቀጥል እንደውም እንኳን ጨዋታውን አነሳሽው። እኔ አካውንቷን እኮ አግኝቼዋለሁ እና ሶ መልሺኝና፣ መልሳ ገንዘቡን ሙሉ። አይ ምን አነካካ? ከዚ በኋላ አካውንት ምናምን የራሷ ጉዳይ። ኖኒ፣ በሆነ በሆነ መንገድ በሰው በሰው አካውንቷን አግኝቻለሁ። ይሄን ያህል አንተ እንደዚህ ስር ለስር የሚያስኬድ ነገር አንተ ራስህ ያልወጣልህ ነገር አለ ማለት ነው። ምን ማለት ነው? ምን ማለት ነው ያልወጣልህ? ነው እና ምን ያስፈልጋል? ለምን እንመልስ አልተባባልን ነው እንዴ? ምን ማለት ነው? ስለማልመልስ ምንም ማለት ሆኖ አይደለም። አልመልስ በቃ ግን፣ ስናገኝ እንመልሳለን ነው የተባባልን። ምንም ስናገኝ አይደለም። አሁን የጎደለ ብር ከሚላክ ስድስት መቶ መልሽልኝና ለእሷ እና አስገባላት። ሲጀመር ለምን ላከችው? ለመጀመሪያ ደረጃ እሱ እንዳልኩሽ ነው፣ በቃ ወር ደግሞ እኔጋ ብትመጣ ይሄን ያህል ታገኛለህ አይነበር። ስለዚህ ቅድሚያ ክፍያ ምን ሰርተህ እንድመጣ ነው? እሷ የራሷ ካምፓኒ አላት። ማን ስለሆነች ሷናት ስላላት ነው ይላከችው። በእውነት ሄዳ በቃ ስራ። ዳጊ ምን ችግር አለ? ሄድና ስራ፣ ምንም ችግር እኮ የለውም። እኔ የምሄድ ብፈልግ እኮ የዛን እውነት ይሄድ ነበር አይደለ እኮ። ሄድና ስራ፣ ስራ፣ ችግር የለውም። ግን በቃ እዚህ ጋር አንቺ ያለሽ ብዬሽ ነው ያልሄድኩት። ግን ደግሞ እሷ ባላወቅነው መንገድ ገንዘቡን አስገብታለች። አካውንቷን እስክናገኝ ድረስ ሲቀመጥ ከዛን መልሳለን ተባበረን። አሁን አግኝቻለሁ ነው። ገብቶሻል? አማርኛን እየሰማኸኝ ያለኝ፣ ከመመለስ አማርኛን እየሰማኸኝ ያለኝ 600 ብር ማን ነው? 600 ሺህ ብሩን መልሽልኝና ሙሉ ለሙሉ እናስገባላት ለሷ። አማርኛን እየሰማኸኝ አይደለም? ባጭር አማርኛ መናገር ምንም መልሰው ነገር የለም ካንተ ብር እየጠበኩ ነው። ብር ያስፈልገኛል። ጭራሽ አዎ ኦፍ ኮርስ አንተ አንተ ሄደህ ብትሰራ ትልክልኝ፣ ማይምር ብትልክልኝ። ስለዚህ እንደ ስራ እንደሰራ ሆኖ ስለሆነ የተላከለ ገንዘቡን እፈልገዋለሁ። ሲጀመር ማቶጃት ልጅ ናት አይደለ በፍጹም አላውቃትም። እስከ መደባደብ የደረስሽ ደርሳችሁ ነበር አይደለ። ሶ ሷን ሳትፈልጊያት ገንዘቧ ምን ያደርግልሽ? እኔ ገንዘቡ አለ እንኳን ልፈልጋልኩ ማሰብ አልፈልግም። ስለሷ ማሰብ አልፈልግም። ግን ወዳና ፈቅዳ ነው ገንዘቡን የላከችው። ለአንቺ አይደለም ለኔ ነው የላከችው። ያንተ ማለት ደግሞ የኔ ነው። እንደዛ ነው ማስበው። ያንተ ማለት የኔ ነው። ስለዚህ በዚህ መሀል ርዕስም ሆነ መጨቃጨቅ አይጠበቅብንም። ገንዘቡን ያስፈልገኛል። ስላስፈለገኝ አጠፋሁት። አጠፋሁት ጭራሽ በጣም ብዙ ነገር ነው ያደረኩት።

ሌላ ነገር ውስጥ ሌላ ነገር ውስጥ ገባለሁ። ጨዋታ አላረግ አላስቀይርም። አጥፍቼዋለሁ። ብሩን ምን አድርገሽ እንደ ሲጀመር የሰው ብር ታጠፊያለሽ? እንደዚሁ ሰው አይደለም። አካውንቷን እስክናገኝ ድረስ እኔ ይቀመጣር። አንተ አካውንት ማለት የእኔ ነው። እኔ ደግሞ የሆነ አጋጣሚ በጣም የሚያስፈልገኝ ነገር እንደ ድንገት እንደዚህ ብሎ መጣ። ለሚያስፈልግ ነገር አለ። ብልግና ነው። በእናትሽ በኮንፊደንስ አታውሪ የራስሽ ገንዘብ ቢሆን በአንድ ሌሊት አታጠፊም። 600 ሺህ ብር ኖ ኖ፣ ማጥፋት ስል እኮ ለማይረባ ነገር አይደለም፣ ለሚረባ ነገር ነገ ጠዋት ብዙ 600 ሺህ ብር ለሚያመጣ ነገር። ብዙ 600 የማይሆን ነገር አትበይ። እንደዛ ማረግም ካለብሽ በራስሽ ሳንቲም ነው ማረግ ያለብሽ። ተባራሪ ሳተኛ ሰርታ ያገኘችውን ገንዘብ ምን ማለት ነው? ሰርታ ሳይደክማት ሳተኛ ምናምን እየተቆረቆርክ ነው እንዴ

ወይ ማን ስጫለ አንቺ ሴት ልጅ ነው ተቋረለ? እንዴ ለፍታ ነው እኮ ያገኘችው፣ ለሄን ብር ለፍታ ሰርታ አፈር ከደሜ ግጣ። ቤተሰቦቿን መቀየር ስትችል ለቤተሰቦቿ መላክ ሲገባት፣ ቤተሰቦቿ ነው እኮ እንዴ። ጓደኝነት እኮ ማለት ቤተሰብ ማለት ነው። አሁን አንተ ቤተሰብ፣ አሁን አብራችሁ ዳጊ አብራችሁ ምንም 600 ሺህ ብር የዛኑ ነበር። በቃ እኔ ደሞ አጥፍቸዋለሁ። ሌላ ነገር እንድትናገረኝ ትርፍ ነገር አልፈልግም። እኔ ደሞ ሌላ ትርፍ ነገር ካንቺ አልፈልግም። አስገባልኝ አላስገባ፣ አጥፍቸዋለሁ ማይሆን ነገር አትነጋገር፣ የሰው ገንዘብ ነው። እኔ ሰው በቃ ሲጀመር እኔ ያለኝ እኔ ስላንተ መንገድና አንተ ነገር አንድ አይደለም። ልክ ነኝ ፈልጋ ነው ለኔ ነው ላከችው፣ እንጂ አይደለም አንተ ማለት እኔ ነኝ። እኔስ ከሚገባ እንደዛ ከሆነ መልሼ አልመልሰውም። አጠፋሁት። አይ ምንም ማሳምረው ነገር የለም። አይደረግም። በቃ የላከችልን ደሞዝን አይደል? የላከችልን ደሞዝን በቃ ሰጣኝ። እኔ ፈቅጄ ነው የምሰጠው እኮ በቃ ሳልፈቀድ በእኔ ይቀመጥ ብለሽ አታለሽ ወስደሽ አልመለስም አይባልም እንዴ! በጣም ኖር ነው አንዳንዴ። ይባላል የሚባል ነገር አለ፣ ማይባል ነገር አለ። እናትሽ፣ አንቺ በሷ ቦታ ብትሆኝ፣ እኔ በሷ ቦታ በሆን ይሄን ብር ከላኩ በኋላ መጠበቅ አይጠበቅብኝም። ኦልሬዲ አምልጧል፣ ጠፍቷል። ይሄ ብር አለቀ። እማይሆን ነገር ውስጥ አንግባም። ዳጊ የፈለከው ነገር ውስጥ ግባ። ጭራሽ እየተገለጽክልኝ ነው ማን እንደሆንክ። እንደዚህ አይነት አመለካከት እንዳለህ አላቅም ነበረ። ከዚህ በኋላ ስለሆነ የሰው ገንዘብ ንግግር ማሳመር አይደለም፣ እውነታውን ነው የነገርኩህ። እውነታው የሰው ገንዘብ መመለስ አለበት። አይደረግም እንደዚህ። በጣም ብልግና ነው። ነው ብልግና አይደለም። አንተ አትነግረኝም

ስነ ስርዓት እኮ ቃሉን አሳምረሽ እኔ ጋር የፈለከውን ነገር ተናግረሽ፣ እንዳትስቅ። እኔ ጋር ስፔሻሊ እንዳትስቅ። እንደዚህ ከመስረቅ ምን ይተናነሳልሽ? ሌላ ሰው ካለው ንገሪኝ። ገንዘብ ጋር ደግሞ ሌላ ሰው ነው። እውነትሽን ነው? እውነቴን። የሰው ገንዘብ እየወሰዱ እንደዚህ አይነት ወንድ ነገር ነው። እኔ እኮ አልሰረኩም። እናላልኩ ዲ የእሷን ሆነ መልስላት። በቃ አስፈልግም። ሌላ ሌላ አጠፋሁት። በጣም ብዙ ነገር ገዛሁበት። በጣም የሚጎለኝ ብዙ ነገር ነበረና እንግዲህ ያው የሚያስፈልገኝ ነገር። እግዚአብሔር ይስጣት፣ ሙሉት። ልታረኩበት በዛ ነው። እንደዚህ አይነት ሰው ነሽ፣ እንደ ሜሪ። አዎ፣ አዎ፣ አንተ ለእሷ ቆመህ ስትከራከር ለእኔ እኔ ያከበርኩን ያህል እችን ያህል አላከበርከኝም። አንተ እችን ያህል ሳታከብር ነው ደግሞ አንተ። ኔቨር ኔቨር ነው። አረ በቃ ከዚህ በኋላ ሌላ ሜሮነት የምታዩት በጣም ደም ተፍታ ለፍታ ያገኘችውን ገንዘብ ደም አይደለም አሲድ ትትፋ። ለሜሮና ብርሃን አስተላ አይመለከተኝ፣ ደም ትትፋ፣ አይመለከተኝ። ምን አገባኝ? በቃ ለምን ሌላ ነገር ውስጥ ከቺኛለሽ? ምን ውስጥ ልትገባ ፈለክ? መዳን ያለ ምን ነገር ውስጥ አትስተሽ። በቃ አይደረግም፣ አይደረግም። ይመለስ ይሄ ሰው ገንዘብ ነው እንዴ ታወራለህ እንዴ? ሌላ ነገር በቃ አጠፋሁት። ሰው ነን ግዴታ። ይሄ ገንዘብ መጥቶ ይሄ ሲሳይ መጥቶ ዝም ተብሎ አይታልፍም። አሳልፍ፣ አጠፋሁት። በዚህ ልክ ነው ስለ ገንዘብ የማስበው። ምን ይመስለኛል? እኔ እንጃ፣ እንደዛ ማን ያውቃል? ለስድስት መቶ ሺህ ብር ብለሽ እራስሽን ግን እያጋለጥሽ ነው ሰራተኛ ነገ እምታገኙ ሳንቲም ነራ። ስለ ስራ ተው ተው፣ ሆኖም ቀረ። አንድ ነገር ልንገርሽ ከመሄድ በፊት፣ ማለት አይደረግም ይሄ ነገር ሲጀመር። ማለት እኔ አምኜሽ ነው ምንም አታደርግም ብዬ ነው ያስገባሁት፣ እንጂ እዛን ሰዓት አይሆንም ብዬ መገገም ይችል ነበር። ግን እዛ ጋር እንዳይደብርሽ ደስ እንዲልሽ ብዬ ነው፣ እንድታምኚኝም ብዬ ነው ያንን ነገር ያደረጉት። ሶ አካውንት ስናገኝ እንመልሳለን ብለናል። መመለስ አለብን። እንደዛ ተባብለን ነበር። ሙሉ ብር አስገባለሁ ብለን። አዳምጪኝ፣ አልጨረስኩም። አካውንቱን እኔ ከየትም ከየትም ብዬ አግኝቼዋለሁ። የሰው ገንዘብ ነው፣ መመለስ አለብን። ኮንታክት አለ ከእሷ ጋር። አንተ፣ ለዛ ነው ብዙ ነገር አስቤ ነበር። ያሰብኩት ነገር ሲጀመር እኔ ላንተ ብዙ ነገር አስቤ ነበር የመጣሁት። አመሰግናለሁ። ተው፣ ሌላው ሌላው ነገር ተው፣ መጀመሪያ የሰው ነገር ነገር ዳጊ፣ ገንዘቡን ነው የምትፈልገው? እንደ ትልቅ ሰው እንደማመጥ እኩል ከወራን እንኳን አንግባባም። እኔ አካውንቱን አግኝቻለሁ። ኬትም ኬትም ብዬ አካውንቷን አግኝቻለሁ። የሰው ገንዘብ ሲም ኧረ በእናትሽ ሜሪ ላውራበት እንዴ! መመለስ አለብኝ። የሰው ገንዘብ ነው ገብቶሻል። የጎደለ ገንዘብ ደግሞ አለመልስም። ለክብሪም ጥሩ አይደለም። ስለዚህ አንቺ ጋር ያለውን ብር እኔ እፈልገዋለሁ። እስከ ማታ ድረስ እስከ ማታ ድረስ ሙሉ ለሙሉ ስድስት መቶ ሺ ብሩንም አስገቢልኝ፣ እኔ እመልስላታለሁ። ከዛ ያለውን ነገር ስለኔና ስለ አንቺ ከዛ በኋላ ነው የምናወራው። የሰው እዳ እጄ ላይ ቁጭ ብሎ ሌላ ሌላ ነገር አልልም። ስለ ኬክ፣ ስለ መብላት፣ ስለ ፍቅር ምናምን አላወራም። እስከ ማታስ ደግሞ የሰው ገንዘብ ነው የሰው ነው። አያስጠላሽ ምን እንዳንተ አይነት እኔ እንዳንተ አይነት ሰው አይቼ አላቅም። እግዚአብሔርን ምንም የሚያስጨንቀኝ ነገር የለም። ወይኔ እንግዲህ አሁን ስለ ዳጊ ሄኖ፣ ሄኖ ብዬው አሁን ድጋሚ ላወራ አልፈልግም። እውነት ለመናገር አልዋሽም። ውይ በጣም የተናደርኩት እግዚአብሔርን የኔ አስተሳሰብና የሱ አስተሳሰብ አንድ አለመሆኑ ይገርማል። ባይዘው ኔ የእውነት ለመናገር አልዋሻችሁም፣ አጠፋሁት ያልኩት አንድችም አንድ ብርም ስንጥርም አልነካውም። ግን የእውነት ብሩ ይቀመጥ ተብሎ ቢሰጥ ነበር ያሰብኩት እነዚህ በገጠር ላሉት ለተፈናቀሉት፣ እንደዚህ የንጽህና መጠበቂያ ላይ የላቸው ምናምን፣ የእውነት ገንዘቡን ፕላን አድርጌ ነበር ቤተሰብ ላይ የሌላቸው ወላጅ ላጡ ህጻናት ምናምን እንርዳው ብዬ ከራሱ ጋር ተማክሬ ማለት ነው። ብሩ ባይመለስ ኖሮ እንደዚህ ነበር ያሰብኩት። ግን ያው ሳያስባል፣ እግዚአብሔር ይፈጽማል። የኔ ሀሳብ ነው እንደዚህ ነው። ሲጀመር ዳግዬ፣ ማሰብ ያለብህ እንኳን የእሷን ገንዘብ ልነካ፣ የራሴንም ገንዘብ እኔ የምነካ ሰው አይደለሁም። አደራ፣ በጣም ማቅሰው ነኝ። በጣም ብዙ ነገሬ እግዚአብሔር በሚያውቀው በእግዚአብሔር ስር ያለው ልጅ ነኝ። እንኳን ያንተን ሀቅ ልነካ ቀርቶ ወይም የዛችን ሀቅ ልነካ ቀርቶ ማለት ነው። ግን እንደ ሰው ስለተናደድኩባት ነው ገንዘቡን አልሰጥም ምናምን ያልኩት፣ እንጂ አካውንት አሁን ቪዲዮን እንደላኩ ነው ምልክለት ገንዘቡ ማለት ነው። ስክሪንሻቱን አርጌ ምልክለት። ግን በቃ ሰውን በሆነ እኔ እንጃ። እኔ አሁን ስለዳጊ ብዙ ነገር አወርቻለሁ እና አሁን ዳጊ ነው ልል አልችልም። በቃ ችግር የለው አጋጣሚ ነው፣ ዳጊ ተናዶ ነው ብዬ ልለፈው። በቃ እኔ እንደዛ ብዬ ነው። አሁን ዳጊስ ስለተናደደ ነው እንደዚህ ያለኝ። ችግር የለውም። ግን እውነታውን እኔም እስከማቀው ራሴን አመመኝ። ስለዚህ በቃ እግዚአብሔርን አንድ ችፍር አልነካሁበት ምን ያላጠፋው ኖርማሊ በቃ ለበጎ አድራጎት ለመስጣት ነበር ፕላኔ። በቃ ለተቸገሩት እነዚህ ሴቶች ንጽህና ላጡ በክፍለ ሀገር በገጠር ላሉ ሴቶች ለነሱ ነው ያሰብኩት፣ ወላጅ ላጡ ህጻናት ምናምን እንስጠው ብዬ ላማክረው ነበረ ዛሬ። እንዴት ብሩን አላስገባህም ምናምን ብዬ ለእናንተም ሰርፕራይዝ ነበረ። እኔ ያሰብኩት እነሱ ያሰበው አንድ አይደለም። በቃ አሁን እሱን ጀጅ ማድረግ አልፈልግም። በቃ ንዴት ላይ ስለሆነ ነው፣ እኔም ትንሽ አሪፍ አይደለሁም። በኢየሱስ አሁን እንደዚህ ስላልጠበኩኝ ትንሽ ደበረኝ። ኦኬ አጥፍቼውስ ቢሆን አንስቼውስ ቢሆን ይሄን ነገር ትሶካ ያጠፋሽ በቃ እኔ ከቨር አደርገዋለሁ፣ በቃ አይ ችግር የለውም ምናምን ነው እኔ የጠበኩት። እና ኧረ አንተስ ቀልድ ነው እኔ እኮ ለእንደዚህ እንደዚህ አስቤው ነው ምናምን ይሄው ምናምን ልለው ነበር የጠበኩት በእውነት እኔ ማለት እንደዚህ ይላል ብዬ ምናምን አልጠበቅኩም። አሮ አሮን ነው በቃ አላቅም። ሲጀመር እኔ ገንዘቡንም አላጠፋሁትም አንተ እንዳሰብከው ም አይደለም ዳጊ። አርጌውም ቢሆን ግን ኢትስ ኦኬ አባልት አንቺ ቢሆነ እኔ አንተ እንደማስፈልጥ ማስፈልጥ ነበረብህ። ኢትስ ኦኬ ችግር የለውም። ተናደህም ከሆነ ኢትስ ኦኬ ችግር የለውም። እኔን ከዚህ በላይ ማውራትም ስለማልፈልግ ራሴን ልሏም በቃ አቋርጣ